አሁን ሰዓት ተጨፈጨፍኩ ምናምን የሚሉ ፖለቲከኞች አሉ። እኔ ጠየቅኳቸው እያንዳንዱን የአማራ ልጅ አስገብተህ ስጠይቀው የአሰብ ጉዳይ እንዴት ታየዋለህ ስትል አሁን አጀንዳችን አይደለም አሁን አጀንዳችን አይደለም፣ ወደፊት ግን እንጠይቃለን። አማራ ኢትዮጵያዊ ነው። ኢትዮጵያዊነትን በተለይ ህዝቡ ሊያስተምረው የሚችል ማንም የለም። እንቁ ኢትዮጵያዊ ነው። ማን ብታመጣ የአማራ ኢትዮጵያዊነትን ሊፍቅ የሚችል የትኛውም ሰው የለም እና ብትጠይቀው ራሱ ምንድን ነው እስኪ ብትለው እያንዳንዱን አክቲቪስት አስገብታት አሁን ጥያቄያችን አይደለም ይልል። ያ ማለት ወደፊት ይጠይቃል። ተግባባን። ይህንን እንኳን አያስቡም። እነዛ መጨብጨብ ከአማራ ልጆች ጋር ሆይ ሆይ ከአንዳንድ አክቲቪስት አክቲቪስት እንኳን አይደለም። የቲክታክ ልማይ ነው። አክቲቪስት እንኳን አይደለም። ይሄ ዝም ብሎ በቲክታክ አሁን አቢቹ ከመጣ በኋላ ቪዲዮ መስራት የጀመሩ እንጂ እንዳለ ተሸፍኖ የተቀመጠ ፈሪ የነበረ ነው። ይሄ እድሜ ለአቢቹ እኛንም ከማንም ኮተት ጋ እኩል ያደረገን አቢቹ ነው። ጌታ ምስግሬ እንደ አቢ ከሌላው ጋር ያሳፈጠን ማንም የለም? ጌታ ገማንም ጥራጊ ጋ ነው አሁን እየመጧፋቸው የሚከፍቱብን ቀና ብሎ የሚያይን አለበ ደፍሮም የሚወጣ በቪዲዮ የሚሰራ እንኳን አልነበረም። በቪዲዮ ወጥቶ የሚናገር ሀሳብ የሚገልጽ እንኳን ሰው አልነበረም። እቺ አሁን እቺ ስድስት ዓመት ናት። ከዛ ማንም ማንም አልነበረም። ደ ኖባዲ እኔ ነበርኩ፣ ናዚር ነበር ዝሆኔ ነበረች። ዝሆኔ እንኳን እብድ ናት፣ አስቀያሚም ሴት ስለነበረች ማንም አቴንሽን አይሰጣትም። እኔ ስዘለዝላት ሙድ እያዝበታ እንጂ አቴንሽን ጀዋር ነበረ ምናምን። የተወሰኑ ሰዎች ነበር፣ መኩ ነበረ፣ ቤተልሔም ቅዳሜ ገበያ ነበረች። ጎበዝ ጎበዝ ታጋይ ነበረች። ዛሬ ነፍሶባት ነው እንጂ እነ መነን የሚባሉ ነበረች። አሁን የጀነራል ቀዩ ቀይ ፀጉር የሚቀባው ጀነራል የተፈራማሙ ውሽማ አሁን አሁን ጨረሰች እንጂ አሪፍ አሪፍ ታጋይ ነበረች። በዛ ጊዜ እነ ማን ነው የሚባል ሊዲያ ዘውዱ ምናምን የሚባሉ በጣም ደፋፋር ደፋፋር ሰዎች ነበር፣ በፊት ለፊት ምንናገር። አሁን ነው ማንም በጭባጫ እየወጣ ስትፈልገው አረባ ሀገር ፍየል የሚጠብቅ ስትፈልገው አሳይለም የሚፈልግ ምን የምትለው በሙሉ ግሪሳ የመጣው አሁን እኔ አምስት መቶ ጥይት እችላለሁ የምትል የመጣችው አሁን። ገርዳሚ የማንም ገርዳሚ መጣ እንደዚህ የምትልበት ጊዜ ፈጃ። አሁን ነው የምናየው እንጂ ማንም ደፍሮ አይወጣም ነበር። እኔም አንድ ፋኗ አስታጥቃለሁ የምትል ገርዳሚ የመጣችው አሁን ጥልቀት የሌለው የገርዳሚ ማት ፖለቲከኛ የሆነበት ዘመን ፍየል ጠባቂ የሞላበት ምናምን አሁን ነው የምታየው። ጨናቹን የማይጽፉ የተባለ ትዊተር ላይ እንደተባለ ኒውስ ላይም እንደሚነገር ምናምን የማያውቁ ሰዎች የሞሉበት አሁን ሰዓት ነው እና በጣም ያሳዝናል። አቢቹን ያሳፈጠል አቢቹ የማንንም ምናምንት አምጥቶ እኩል አደረገ። ይሄ መብትን በመስጠት እንደ አቢቹ ለኢትዮጵያውያን መብስ እግዚአብሔር ምስክሬ መብት ሰጠን። የለም አሁን እየ ካልኩሌት እያደረግኩት ሲሄድ በውሃት ጊዜ እኮ አንተ ከአረብ ሀገር ቀጥቅጡ ነበር የሚያመጣ ቀጥቅጡ፣ ከአረብ ሀገር ምናምን ልታወራ ልታወራ። እናት ወልዳ አረብ ሀገር ሆኖ አንድ ፖለቲከኛ ታመጣለህ ኬንያ ተቀምጦ ኡጋንዳ ተቀምጦ የሚተነፍስ ታመጣለህ። ወረፈለው አብቹ መብት እንኳን ጥግ ድረስ ሰጠሽና አሎች ታንኪው ግን እኔ መብት ተሰጠኝ ብዬ ያልሆነ መበጥረቅን አቁሜያለሁ። መበጥረቅ አቁሜያለሁ። ለምን ማንም መቶ ከጨፈረበት በመብቱ ምን ያህል ኢትዮጵያ መብት ዲሞክራሲ እየተሰጠ እንደሆነ አይቻለሁ። የሆነ የማኛ ቢሆንስ ጠቅላይ ሚኒስተር ብለህ ብታስብ፣ አስበው። ለሰከንድ አስበ አስበዋል ወይ ነው የምልህ። ሞጣ ብሏል ሰባተኛ ሰማይ። ምክንያቱም ቻፓይዚ ነው፣ ከሌላ ሰው ሀገር ለማስመጣት ምናምን በተለይ አረብ ሀገር ምናምን አፍሪካ ሀገር ያሉትን ለቃቅሞ ኢትዮጵያ ለማስገባት በጣም ቀላል፣ በጣም ተራው ነገር እሱ ነበረ። ምንም አይልም፣ ተራው ነገር እሱ ነበር። ጆሮንን ያዝቅ ማምጣት ከባድ አልነበረ፣ ግን ካለው አንጻር ሳይሆን ምንም የሚያመጣ የለም። ምን እነሱ አወሩ አላወሩ መንግስት ላይ የሚመጣ ምንም ተጫነ የለም። ስለዚህ ምንም አልመስለው ያን ነው ምለው ታፕታፕ እያደረጋቸው ይነዎቹ እና እውነቱን ለመናገር በማስተዋል የሚሰራ ፖለቲካ ሁሌም ውጤታማ ይሆናል። ፊኛችሁ እንደፈነዳ የአማራ ፖለቲካ የትም የማይደርስበት ምክንያት ልንገረ ሚስጥር የሚባል አያውቃችሁ ሚስጥር የሚባል በውስጥ ያወሩትን ከዋናዎቹ ወጥተው ውጭ ይናገራል። ይቺን እንኳን አያውቋትም በአማርኛ ቋንቋ ስለሆነ ነገር ነው። የትግራዋይን አታቅም፣ የኦሮሞን አታቅም። ለምን አደባባይ ወጥተው ያንን አይናገሩም? ነቨር የት ቦታ እንደገቡ አታቃቸው። ጃቁነጠንጧል አማራ ከተነገረው ከሆነ ሰውዬ ጋ ካወራ ወጥቶ ይለፈልጋል ይፈልጋል አንድ ሚስጥር የሚባል ማታቀው የፋኖ የማታቀው ነገር አንድ ነገር አምጣለኝ። ስለዚህ ፋኖ ማሸነፍ አይችልም። የማይችልበት ሪዝን ይሄ ነው። የምነግርህ ሙሉን ሚስጥር አደባባይ ቁጭ ብሎ ያለው ሙሉ ነገርን ነግረኸኝ እንዴት ነው የምታሸንፈኝ? እንዴት ነው አንተ ልታሸንፍ የምችለው? ይህንን እንኳን አታስተውሎ እንዴ ገብቶ እራሱ እኮ። ትላንትና ወንድማችን ሄኖ ጊሆን ከአስራ አምስት ቀን በኋላ ጠብቅ አዲስ ዜና አለ ይለኛል። ሚምዬ ከአስራ አምስት ቀን በኋላ ጠብቅ የሆኔ ማኛ አዲስ ዜና አለን አሪፍ ዜና ብራዘር ዩጀስ ቶሚ በቴሌ እየተደዋወሉ እያወሩ መንግስት እነሱን ማየት መያዝ አቅቶት ነው በቴሌ ነው የሚያወሩት፣ በስልክ ነው የሚያወራቸው። እነ ቅዳሜ ገበያም ጌታ ምስክሬ፣ እነዚህን መንግስት መያዝ አቅቶት ነው። ቆም ብለህ ካሰብክ አንተ በስልክ ካወራ የባንክ ራሱ የሚገባበት ኢትዮጵያ ባንክ እየተናገራችሁ መንግስት መያዝ አቅቶት ነው። ለባህሉ ድምቀት ግን መንግስት ይፈልጋታል። ይችን ግርግር ትንሽ ኮሽታውን ደስ ይለዋል። ፖለቲካ እዚህ ጋር ስትባሉበት መንግስት የእሱን ስራ እናንተ ሰራችሁለት። የእናንተ በዚህ በእስክንድርና በማነው ስሙ መጣላት መንግስት ይፈልገዋል።